ቶዮታ በነ ቢዋይዲ ዋጋ የሚሸጥ ሶስተኛው መኪና ለገበያ ያቀርባል ዋጋውና ሬንጁ በፍጹም የሚታመን አይደለም እስከ 630 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል ከዚህ በፊት የምናውቃቸው እነ BZ4X እስከ 570 ኪሎ ሜትር ብቻ እንደሚጓዙ የምናውቀው ጉዳይ ነው በዋጋ ብዙም ሳይለያዩ አዲሱ ሞዴል ግን 630 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል ዋጋውን ስትመለከቱት በጣም የሚገርም ዋጋ ነው ያለው። በቢዋይዲ ዋጋ ማለት ይቻላል። ሌላኛው አስደናቂ ነገሩ ደግሞ መኪናው አዳ ሲስተም ማለትም አድቫንስ ድራይቨር አሲስተንስ ሲስተም የተገጠመለት መኪና ነው። እራሱን በራሱ መንዳት ይችላል። ምንም እንኳን እናንተ ብታስፈልጉ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወጋና ልናወራ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ የእናንተ አስተዋጽኦ ብዙ ነውና ላይክ፣ ሰብስክራይብ አድርጉ። መኪናው አስደናቂ መኪና ነው። እንደነ ቢዜድ ስሪ ኤክስ በቅርብ ወደ ኢትዮጵያ እንደሚገባ ምንም ጥርጥር የለኝም። ካስታወሳችሁ ከዚህ በፊት በቢዜድ ስሪ ኤክስ ላይ ምርጥ ቪዲዮ ሰርቼ የላችሁ ነበር ልክ ለገበያ እንደቀረበ ቶዮታ በዚህ ፍጥነት ውስጥ ነገሮችን ያከናውናል ብሎ ለማመን ይከብዳል። ምክንያቱም ኢትዮጵያ ውስጥ ያለውን ገበያ እየተቀማ ይገኛል። በነ ቢዋይዲ በነ ውሊንግ በነ ዶንግፊንግ በተባሉ በተለያዩ መኪኖች ገበያውን እየተቀማ ይገኛል። ይህንን የተመለከተው ቶዮታ እንግዲህ አዳዲስ መኪኖችን ለገበያ ይዞ እየመጣ ይገኛል። በተለይም አፎርደብል የሚባሉ መኪኖችን በብዛት እያመረተ ነው። የዛሬው መኪና ደግሞ ምርጥ ምርጥ የሚባሉ ፊውቸሮችን አካቶ መጥተዋል። ቶዮታ ቢዜድ 5 መኪናው አፎርደብል ከመሆኑም በላይ በተለይ ምርጥ ምርጥ ቴክኖሎጂዎችን ደነ አድቫንስ ድራይቨር አሲስታንት ሲስተም በሌቨል ቱ ተገጥሞለት የመጣ መሆኑ ብዙ ሰዎች ፊታቸውን ወደዚህ መኪና ሊያዞሩ እንደሚችሉ እየተነገረ ይገኛል። ሬንጁ ደግሞ የሁሉም ቶዮታዎች ንጉስ ያስብለዋል። ከዋጋው አንጻር ማለቴ ነው። ቴክኖሎጂው እየበረረ ነው። በተለይ የኤሌክትሪክ መኪኖች ቴክኖሎጂ ፍጥነቱ ዓለምን እያነጋገረ ይገኛል። በዚህ ፍጥነትና ውጥንቅጥ ውስጥ የኢትዮጵያ ሕዝብ ለቶዮታ ያለው ፍቅር አሁንም የተገረሰሰ አይደለም። ምንም ቢሆን ምንም የኢትዮጵያ ሕዝብ እርካሽ ሆኖ እስከመጣ ድረስ ሁሉም ሰው ቶዮታን ይመርጣል ብዬ አስባለሁ። የተከበራችሁ የቻናሌ ቤተሰቦች እናንተስ ምን ታስባላችሁ? ቶዮታ በርካሽ መኪኖች ወደ ሀገር በብዛት ቢገባ ህዝቡ ቶዮታን የሚመርጥ አይመስላችሁም? በትክክል ይመርጣል። ምክንያቱም ቶዮታ ቀድሞ የገነባው ብራንድ ምርጥ የሚባል ነው። የተገጠመለት አድቫንስ ድራይቨር አሲስታንስ ሲስተም ምንም እንኳን ድራይቨሩ ቢያስፈልግም ወይም ሹፌሩ ቢያስፈልግም መኪናው ራሱን በራሱ ፓርክ ማድረግና መንቀሳቀስ እንዲችል ያስችለዋል። ይህም በትላልቅ መኪኖችና በሌግዥሪ መኪኖች ውስጥ የምናውቀው ሲስተም ነው። ከዚህ በፊት እንደነገርኳችሁ አዳስ ሲስተም ስድስት ሌቭሎች አሉት። እዚህ መኪና ላይ የተገጠመው ደግሞ ሌቪል ቱ የሚባለው የአዳስ ሲስተም ነው። ቶዮታ አሁንም ድረስ በህዝባችን ልብ ውስጥ አለ። በእርግጥም ካምፓኒው ይህንን ጉዳይ ሳያቀርቶ አይደለም። ነገር ግን የተለያዩ ርካሽ የሆኑ ብራንዶችን ለማምረት በጣም ጥረት እያደረገ ነው። እጅግ ርካሽ ከሆኑ ምርቶች እስከ ከባባድ ምርቶች ለማምረት ከፍተኛ ጥረት እየተደረገ ነው። የዛሬው መኪናም በዚህ ውስጥ የሚካተት መኪና ነው። እስካሁን በታየው ፐርፎርማንስም የቶዮታ አካሄድ በጣም ምርጥ ነው። በአመት ቢያንስ ሦስት አራት መኪናዎችን ለገበያ እያቀረበ ይገኛል። የቶዮታ መኪና በብዛት መቅረብ ኢትዮጵያ ውስጥ የሚፈጥረው ተጽዕኖ ከፍተኛ ነው። የተከበራችሁ የቻናል ቤተሰቦች ስለ መኪናው መግቢያ ይሄን ያህል ከነገርኳችሁ፣ አሁን ስለ መኪናው ምርጥ ምርጥ ነገሮችን ከሞተሩ አንስጬ እስከ ዋጋው ድረስ ላስቃኛችሁ። የመኪናው ሞተር 330 ኒውተን ሜትር ማመንጨት የሚችል ሲሆን ከዚህ በፊት የምናውቀው BZ Forex 266 ኒውተን ሜትር ነው የሚያመነጨው። ስለዚህ አዲሱ BZ5 የተባለው መኪና በኃይለኛው ይበልጣል ማለት ነው ከBZ Forex። ሁለተኛው ባትሪ ቴክኖሎጂ ነው። የዚህ መኪና ባትሪ ቴክኖሎጂ የBYDን ቴክኖሎጂ የተጠቀመ ሲሆን ብሌድ ባትሪ የምታውቁት ነው። ከዚህ በፊት የተመረተው BZ Forex የBYDን ባትሪ አይጠቀምም። ይልቁንም በቲዮታ እና በፓናሶኒክ አማካኝነት የተመሰረተው ካምፓኒ ፕራይም ፕላንት ኢነርጂ የተባለው ካምፓኒ አምርቶታል ባትሪውን። ስለዚህ አዲሱ ማለትም BZ5 ብሌድ ባትሪ ማለትም የBYDን ባትሪ የሚጠቀም ስለሆነ BYD ደግሞ በዓለም ደረጃ በብዛት የተሰራጨ ባትሪ ስለሆነ የብሌድ ባትሪን መጠቀም እጅግ አዋጭ ነው ከስፔር ፓርትም አንጻር። ሌላኛው የቻርጅ ካፓሲቲ ነው። የቻርጅ ካፓሲቲ አዲሱ መኪና ቢዜድ 5 የተባለው 27 ደቂቃ የሚፈጅበት ሲሆን ከ30 እስከ 80 ፐርሰንት ቻርጅ ለማድረግ፣ ቢዜድ ፎሬክስ ደግሞ 30 ደቂቃ ይፈጅበታል። በዚህም አዲሱ ቴክኖሎጂ ማለትም ቢዜድ 5 የተባለው መኪና እጅግ የተሻለ ነው፣ በ3 ደቂቃ ብልጫ አለው። ሌላኛው ደግሞ ሬንጃቸው ነው። የዚህ መኪና ሬንጅ የቢዜድ 5 ሬንጁ 630 ኪሎ ሜትር ሲሆን BZ4 ኤክስ ደግሞ 573 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። BZ5 አሁንም ከBZ4 ኤክስ በ57 ያክል ኪሎ ሜትር ሬንጅ ብልጫ አለው ማለት ነው። ሌላኛው ቤስት ፊውቸር ብዬ የነገርኳችሁ ቅድም አዳስ ሲስተም ወይም አድቫንስድ ድራይቨር አሲስታንስ ሲስተም የተባለውን ሲስተም ላብራራላችሁ። ይህ ሲስተም ስድስት ሌቭሎች ያሉት ሲሆን በአጠቃላይ የዚህ መኪና ላይ የተገጠመው ሌቭልቱ የሚባለው ነው። ሌቭልቱ አዳ ሲስተም ደግሞ ሹፌሩ ቢያስፈልግም አንዳንድ ቦታ ላይ ፓርክ ለማድረግና ለመንቀሳቀስ ሌና ሲስት መንገድ ላይ ስትወጡ ምርጥ ምርጥ ቴክኖሎጂዎችን በውስጡ ያካተተ ነው። በነ ቴስላ ላይ አውቶ ፓይለት እንደሚባለው ማለት ነው። ሌላኛው ምርጥ ነገሩ ደግሞ ዘጠኝ ኤርባጎች አሉት። ለሴፍቲ በጣም ምርጥ የሚባል ነው። ዳይሜንሽኑን ልመልከትላችሁ የዚህን መኪና። የዚህ መኪና ዳይሜንሽኑ ርዝመቱ 4780 ሚሊሜትር ሲሆን ስፋቱ ደግሞ 1866 አካባቢ ነው። ቁመቱ 1510 ሚሜ ሲሆን ዊል ቤዙ 2880 ሚሜ ነው። ዊል ቤዝ ከጎማ ጎማ ያለውን ስፋት ለማንሳት ነው። ምናልባት ከቢዜድ ፎሬክስ ጋር እያነጻጸርን ዳይሜንሽኑን ብንመለከተው አሪፍ ይመስለኛል። የተወሰነ በቁመት ደረጃ ከቢዜድ ፎሬክስ አነስ የማለት ነገር ይታይበታል። ነገር ግን እርዝመቱ 4780 ነው። የቢዜድ ፎሬክስ ደግሞ 4690 ነው። ቢዜድ ፋይፉ በከፍተኛ ሁኔታ ብልጫ አሳይቷል። ሌላኛው ደግሞ ስፋት ነው። ስፋትም 1860 ነው የቢዜድ ፎሬክሱ፣ የዚህኛው ደግሞ 1866 ነው። አሁንም ብልጫ አለው በስፋት ደረጃ። ስፋቱ በጣም ሰፊ የሚባል መኪና ነው። ከቢዜድ ፎሬክስ ራሱ ይበልጣል። ቢዜድ ፎሬክስ እንደምታውቁት በጣም ሰፊ የሚባል መኪና ነው። ከዛህም ይሰፋል ማለት ነው። ቢዜድ 5 የተባለው መኪና የሚያንሰው በቁመቱ ነው። በቁመት ደረጃ 1510 ሲሆን የቢዜድ ፎሬክስ ደግሞ 1650 አካባቢ ነው። ስለዚህ ቁመቱ አጠር ያለ ነው። ዊል ቤዝም በተመለከተ ስንመለከት ብልጫ አለው ይህ መኪና። ስለዚህ 2880 ዊል ቤዝ እንዳለው ነግሬያችኋለሁ። ቢዜድ ፎሬክስ ደግሞ 2850 አካባቢ ነው ዊል ቤዙ ማለት ነው። አሁንም ብልጫ አለው ቢዜድ 5 የተባለው መኪና ነው። ሌላኛው በፊውቸር ደረጃ ሊነሳ የሚችለው 15.6 ኢንች ተች ስክሪን የተገጠመለት ወይም ኮንትሮል የምታደርጉበት ተች ስክሪን የተገጠመለት ሲሆን አስር አካባቢ JBL የሚባል ስፒከር ተገጥሞለታል 256 የሚያክሉ ከለር አምቢንት ላይቲንግ የተገጠመለት ሲሆን በመጨረሻም የምነግራችሁ ዋጋው ነው በብዙ ነገር እንግዲህ እንደተመለከታችሁት ከBZ4X መኪና ብልጫ የታየበት መኪና ነው ነገር ግን ዋጋው በጣም እርካሽ የሚባል ዋጋ ነው እየተጠራበት የሚገኘው አዲሱ BZ5 የተባለው መኪና ኢትዮጵያ ውስጥ እንደምታውቁት እንግዲህ ቢዜድ ፎሬክስ በጣም የሚወደድ ብራንድ ነው። ስለዚህ ይህ መኪና በስንት እየተሸጠ እንደሚገኝ ልንገራችሁ። ለምሳሌ ቢዜድ ፎሬክስ የሚሸጥበት ዋጋ ከ5 ሚሊዮን 300 ሺህ እስከ 5 ሚሊዮን 800 ሺህ አካባቢ ለሽያጭ ቀርበዋል፣ በኢትዮጵያ ማለት ነው። ይህም ከፍተኛ ነው። ሌላኛው ቢዜድ ስሪ የሚባለው እንኳን ከ4 ሚሊዮን 300 ሺህ በላይ እንግዲህ ያወጣል ማለት ነው። የዚህን መኪና ዋጋ ስነግራችሁ ሁላችሁም ትደምማላችሁ። ምክንያቱም በጣም እርካሽ የሚባል ነው። ይህ መኪና በአሁን ሰዓት እየተሸጠበት የሚገኘው ዋጋ ወይም ለሽያጭ የቀረበበት ዋጋ 17 ሺህ የአሜሪካን ዶላር ነው።